ላይ እኛ መድኃኒት ስንቀምም ጥንቁልና ነው፣ እነንተና ሲያዘጋጁት ፋርማሲ ነው። እኛ ቆዳ ስናዘጋጅ ፋቂነት ስድብ ነው፣ እነንተና ሲዘሩት ደግሞ የቆዳ ውጤት ነው። እኛ ብረታ ብረት ስንሰራ እንዲቀጥቃጭ ነው፣ እነሱ ሲሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው። እኛ ጨርቅ ስንሰራ ሽመና ነው፣ እነሱ ሲሰሩት ደግሞ ቴክስታይል ነው። አይደለ አንገናኝም። የኛ የሆነው ርኩስ ነው የእነንተን ያሆነው ደግሞ ትክክል ነው። ለማንኛውም እነዚህ አባቶች ሀገር በቀል ስነ መድኃኒት፣ ስነ መንግስት፣ ስነ ስርዓት፣ ስነ ህዝብ፣ ስነ ሀገር፣ ስነ ሃይማኖት የሚያስተምሩበት የእውቀት ማዕከል እሴት የማስተማሪያ የትምህርት ስኬል ነበራቸው። ይሄ ትምህርት ሰው አድራጊ አገር ወዳድ ነው። በዚህ መካከል እንዳይጠሉ የሚያደርጋቸው አራት ነገሮች አሉ። አንድ መሪም ሲሆን ህዝብ አለው ሃይማኖት አለው፣ ሀገር አለው፣ ታሪክ አለው። ስለ ህዝቡ ሲል በጎ ይሆናል፣ ስለ ሃይማኖቱ ሲል በጎ ይሆናል፣ ስለ ታሪኩ ሲል በጎ ይሆናል፣ ስለ ሀገሩ ሲል በጎ ይሆናል። ሃይማኖትም ከሌለው ታሪክም የሚጠላ ማይወድ ከሆነ ህዝቡንም በብልጠት በማጭበርበር የሚኖር ከሆነ ሀገርም የሚጠላ ከሆነ ስለማን ብሎ በጎ መሆን ይችላል? የሚነግረኛል። ስለማን ብሎ መጎ መሆን ይቻላል? እሺ እንዲህ ብሎ ስለማን በጎን ይሆናለን? ስለ እግዚአብሔር በጎ እንዳንሆን ሃይማኖት ተጨረበረብን። ስለ ሀገር በጎ እንዳንሆን ሀገር አስጠላ፣ በይድነትና በአንዳነት ልዩነት ትርቅት ሴራ እንጂ እውነትና አንድነት አስጠላ። ስለ ታሪክ በጎ እንዳንሆን ታሪክ እንዳይወቅሰን፣ ታሪክ አስጠላን፣ ታሪክም ተዘጋ። ስለ ህዝብ በጎ እንዳንሆን ህዝብ ደግሞ ከፋፈል ነው፣ በመንደር በቋንቋ ከፋፈል ነው።